ሰላም ሰላም የያቡ ዩቱብ ሰብስክራይበሮች እንዴት ናችሁልኝ? ሳምንቱ እንዴት አለበን? ዛሬም በአዳዲስ ቪዲዮ ተገናኝተናል። እስቲ ወደ ቪዲዮ ዳንኤል መዝገብ ስር ተጠርጥረው በእስር ላይ የነበሩ ሁለት ግለሰቦች በዛሬ በዛሬው ዕለት ባቀረቡት የዋስትና መብት ዛሬ ከእስር እንዲፈቱ እንደተወሰነም ተሰምቷል። በዛሬው ዕለት ማለትም ግንቦት 14 የነ ጆን ዳንኤል መዝገብ በፍርድ ቤት የታየ ሲሆን ሁለት ግለሰቦች ማለትም ይድዲያ ነጻነት ማለትም ናዩ እንዲሁም እሌኒ ክንፈ ያቀረቡት የመቶ ሺህ ብር የዋስትና መብት ተፈቅዶላቸው ከእስር እንዲፈቱ ዛሬ ግንቦት 14 እንደተፈቀደላቸውም ተሰምቷል። ነገር ግን እነ ጆን ዳንኤል ያቀረቡት የዋስትና መብት በተደራራቢ ክስ ምክንያት ያቀረቡት የዋስትና መብት እንዳልተፈቀደላ እንደሌላቸውም ተሰምቷል። በዚህ ጉዳይ ላይም ተጨማሪ መረጃም ከወጣ እየተከታተሉ የማቀርብላችሁ ይሆናል። እስከዛው ግን እዚህ ያለችን የፕላስ ምልክት የሚጫል ደስ የሚል ዜና ነው እናየው መፈታቷ በጣም እንስሎኛል። ምክንያቱም አለ አለ ወልድ አለች ወልድ አደሞ እስር ቤት መሆን ደግሞ በጣም ከባድ ነው። ግን ጆን ዳን አለፋስሩ በጣም ከፍቶናል። ግን ለናየው ሁላችሁም ኮሜንት ላይ እንኳን አደረሳችሁ በሉት። ማለት መፈታቷ በጣም ትልቅ ነገር ነው። ቢያንስ በመቶ ሺህ ብር ዋስ ቢሆንም ቢያንስ ጥሩ ነው። ቤቷ ሆነ መታረስ ማለት እና እስር ቤት መታረስ የተለያየ ነገር ነው። በጣም ደስ ይላል። እስቲ ቀጣይ ደግሞ ቪዲዮ እንሂድ ጋይስ። በቅርብ ሲወቅ ምናምን ውሻዋን ይዛ ወቅ ስታደርግ ቪዲዮ እለቅላችኋለሁ። ቪዲዮ ቀርጸው ልንልከውልኛል። ንግሊስን ያመልጠኛል ጋይስ። መኪና ውስጥ ቁጭ ብለው እኔ ቻሌ፣ ግን የእነዚህ ሰዎች ጸብ ያስጠላል። የሊያሾ የቤታዮ የዲቦራ ብቻ ሆነ ጻፋቸው ያስጠላል። እና አንዳንዴ ወንድነታችንን የምንኮራበት በዚህ ነው። እኛ ወንዶች መጠላት የለ ምናምን የለ እስሆነች ወንድ ለወንድ ጣልቱ ቲክቶክ ላይ እንደዚህ እየተራዘመ የከረረ ነገር ማን ጋር አለ ግን? በጣም በጃቦ ኔ ቤታዮ በጣም ተያዝነኛለች። ከሁሉም አቀረብ ነገር ሊያሾ ስራዋ ነች ስራዋ እየሰራች ነው። በዩቲብ ነው ምሰራ ዩቲብ ላይ አሪፍ ቪዲዮ ለማግኘት በደምብ እንደዚህ ነው ቪዲዮ ትሰራለች። እስቲ ደግሞ ቀጣይ ቪዲዮ እንሂድ። ውልሽ ከዚህ በኋላ አረቄ የሚባል ነገር አፋችን ላይ አይደርስም። ጭር እኔ ብገለኝ በዚህ አይደለም በዚህ ብታርደኝ አልጠጣም። አረቄ መጨረሻችን ነው ዛሬ። ግን አንድ ጨዋታ አጫውትሻለሁ፣ ካወቅሽው ለመጨረሻ ጊዜ አረቄ እንጠጣለን። ካወቅኩት ካወቅኩት አና ቆም ግን ካወቅኩት? እሺ አዎ። ይውልሽ አረቄውን እሸፍነዋለሁ በዚህ ማለት ነው። እሺ ከዛ የት ውስጥ እንዳለ ትነግሪኛለሽ። ካወቅኩት እሺ፣ ልጀምረው ይውልሽ የት ውስጥ ነው ያለው? ነው ያቆመናል፣ ብለው ለመጨረሻ ጊዜ ብለው ስለፈለጉ ብቻ ይታያል እኮ የሸፈነው ነገር ይታያል። እንደዚህ ቀጣይ ቪዲዮ

ኛ አይለፍልም ምንድን ነው አሁን የድሉ ታኛ ግፋን ይዞ የሚመጡት ጉድ ማለት ነው። አራት ኩቦንቹ አራት ኩቦንቹ እረ ነባ ግን አስባችሁታል? እንደዚህ አይነት ልብስ ቢገኝ ራሱ ቀን በቀን ነው የሚሄደው ቀን በቀን ነው የሚለላችኋለው ያልተቀደደ ነገር እየቀደድኩ ነበር የሚሄደው ወይ ነባ። እስኪ ቀጣይ ቪዲዮ የመራቢያ ታሊቅ እንዳረጃ መኪና አልነሳ ብሎ ካስቸገረ አልነሳ ካለ ይነሳል። አረ ወይኔ! እስቲ ቀጣይ ቪዲዮ አራት ሰዓት ወንዶች ምንድን ነው የሚያስቡት የምትል ከሆነ ይህ ልጅ በደንብ ያስረዳቸዋል። እኛ ሴቶች ግን ጭንቅላታችንን በጣም ስለምንጠቀምበት ምን ላይ ላተኩርና ላስብ የምትል ከሆነ እኔን ፎሎ አድርጊ፣ ይገርምሻል። ልጅቷ ስስትም በጣም ወይኔ ወይኔ ወይኔ ገድላቸው። ይሄ ልጅና ነው አሁን፣ በቃ በጣም ገድላቸዋል ሴቶቹን። ግርማና ነው አሁን፣ በቃ አረበለ። እስቲ ቀጣይ ቪዲዮ ታጠነ፣ ታጠነ ወይኔ ወይኔ ወይኔ። በአሁኑ ሰዓት ግን እንደዚህ ሲል ይገኛል። እጥን አጥና አጠባ መተበቀን እኔ ግን ምንም አላልኩም። ግን አይ ወይራ የወይና ጥብስ ምን እንደሚሉት ግን ጥሩ ነው ይባላል። እስቲ ሞክሩት አንድ

ሁሌ እኮ ነው አንድ በአንድ ጀማ፣ አንድ ሰው አንድ ቀን ቤት ኪሳን ከሄደ በማግስቱ ቀጫ ይሆናል ምናምን ናነት፣ አራጣ ምናምን ይላል። በማግስቱስ ከእሱ የባሰ ሴጣን የለም፣ በቃ እሱ ነው፣ ይሄ ለሚጠጣም ይዘለው ምናምን እሱ ነው እንደውላቸው አኔ ደም እንደ ምናምን የሚለው እሺ፣ እንደዚህ ነው ጓደኛ ካላችሁ፣ ይሄን ቪዲዮ ሲያደርጉለት። አንድ ሰው ኃጢያት ሰርቶ ከሞተ በኋላ ምን ያጋጥመዋል? ምን አውቃለሁ ነው እኔ ምን አውቃለሁ እኔ ምን አውቃለሁ አይደል። እስቲ ቀጣይ ቪዲዮ ደግሞ የሚኪ ልደት ተከብሯል። ማለት ሚኪ ማለት ካላወቃችሁት ከኤላ ትሪ ጋር የሚሰራው ሁላችሁም አፒ በርጅ ላይ ሚኪ እያላችሁ ኮመንት ላይ ጻፉ። እስቲ ደግሞ ቀጣይ ቪዲዮ እንሂድ። አሁን ምን ሰርቶ ነው ምን ሰርቶ ነው ምኑስ ገብቶ ነው? እኔ አላልኩም እኔ አላልኩም፣ እራሱ ነው ያለው። አይ ነው አሁን። አረ ምን ይሻለዋል ግን? አረ ምን ይሻላል? ሚሰራው ስራ በቃ እንዴ! እስቲ ቀጣይ ቪዲዮች

ና እንጂ ቤት እየጠበቅንህ ነው እኮ። ነው ምን? አንተ ደግሞ ከውጭ ስመጣ ሰፈሩ ጠፋኝ ለማለት ነው። ና ነው ና ነው። እና ያራዳ ልጅ እና ወድጄ ነው የማሽቀብጠው። አባዬ አንተ እኮ አታሽቀብጣህ። እና አሁን ሲመጣ ምን ይብላ ነው? ቤት ውስጥ ያለው ሽሮ ነው። አላውቅም ተውኒ። ስጋ ችግር ዛሬ ስጋ ነው። ምን በላው አንተ ነው ሰላም ብያለሁ። ዌልካም ዌልካም ግባ እስቲ አባት፣ አንተ አምሮብህ እንቦጮ ሁሉ ዱብ ዱብ። አመሰግናለሁ፣ አመሰግናለሁ። ማታ ደግሞ ስገባ ብዙ ሸክም ነበር አሉ። በጥቼ ሳላገዝ ምን እባክህ፣ ጣራዬ እኮ ተቀዱ እየለጠፍኩ ነበር በፕላስተር እኔም ማስታጠቢያ ደቅኜ ነበር። እስቲ አፈላ የሚደረግ ነገር አንተ ልጅ ገዝተና እስቲ ግማሽ ኪሎ ነገር ግማሽ ግማሽ ግን ይበቃላል። እንዴት ነው ነገር? ይበቃል። አይ ይበቃል። አንተ ስለማበላ ችግር የለም፣ ይጨምርበት እኔ ጋር በቃ። ሁለት ኪሎ አርጋ ሁለት ኪሎ አርጋ በቃ። ኤቨር ተበላ ኤቨር ቁማር ይጮህ ነው አላልኩም እስቲ፣ ምን ያስፈልጋል? ኮረኔ ንገረኝ። ያው ቤት ብታሳድስልኝ ጣራውን እያፈሰ፣ ምንም እንዳታስብ፣ እኔ ሙሉ ለሙሉ እቀይርልሃለሁ። እሰይ እሰይ እሰይ! ስራ ባጠቃላይ ለእድሳቱ መቶ ሺህ ብር እመድብልሃለሁ። አራ ቀረ፣ ምን ቀረ 100 ሺህ ብር ቀረ። ወይኔ መተናል፣ መተናል። አስራ አብኳችሁ፣ ይቅርታ አድርጉልኝ። መጣ ሰይ መምጣትህም ትልቅ ምን፣ በአካባቢ ስጋ ቤት የለም? ስንከራተት ነው ያልኩት። እሺ እሱ ሲያዝ እኮ ምንድን ነው፣ እችማ ባቄላ ነገር ናት። ያው ባቄላ ስጋን

አይደለም ከሱ ጋር ነው። አቺት ምታረጊ? ከሱ ወዮ ወዮ፣ አንቺ ትላንት ከኔ ጋር ነበር። ወንበር ላይ ቆሞ እንዴት ማለት እየሰደብከኝ ማየት አልፈልግም። ከፍሎ መፋታት እያለ ገና በተዋወቅን በሳምንቱ ልደቴን አክብርልኝ እንደዚህ ብለው ነው እንዴ? ልደቴ ነው ስላለችው ነው ተራስ ሰው ይፈልገው። አይ ደግሞ ሴቶችን በተዋወቃችሁን ሳምንት ምናምን ሶስት ጊዜታችሁ ልደቴ ነው አስበሩን። በቃ እኛም እየሸሸን ነው፣ እናንተም የሚያገባችሁ ታጣላችሁ እንዴ? በተዋወቅም ነው ስግል ልደቴ ነው ቤቢ ትላለች። ይሄ መሆን የለበትም ለምን? እንዴ ይሄ ነገር ይስተካከልልን እስቲ። ቀጣይ ቪዲዮ ምን ነው ወንድሜ ባልጠፋዋ እንደዚህ ጠስነተ ነው አይደል? እንደምን ግን አበሻ እኮ አይሰራ። በቃ አበሻ ሲሰራ ግን ኧረ አበሻ ተንኮኑ። እስቲ ቀጣይ እኔ ልጅ ቢኖረኝ ማለት ነው። ተመልከተው፣ እዩ አልገዛም። ከሌላ ቦታ ሂጂ ነው የምገዛው። አይኑን ሸፍኝ፣ እንደዚህ እየሄድኩ ልጅን አረወኝ። እስቲ ቀጣይ ቪዲዮ። አንተን ሀይላብ ንጋቱ ሊራንሶን ባል አድርጌ ስቀበል ቤተክርስቲያን ለክርስቶስ እንደምትገዛ ወይንም በቀድሞ ዘመን ቅዱሳን ሴቶች ለባሎቻቸው ጌታ እያሉ እንደተገዙላቸው ልገዛልህ፣ ላከብርህና በሚያስፈልገው ሁሉ ምቹ ረዳት ለሆነልህ በህይወቴ ዘመን ሁሉ በፍርሃትና በታማኝነት በአንተ ብቻ ጸንቼ ለመቆም ሁሉም በህይወት በሚጠብቅ በእግዚአብሔር መልካምን መታመን በመሰከረ በጌታችን በኢየሱስ ክርስቶስ በቅዱስ መላእክትና። በዚህ ዘመን ግን እንዲህ ያለች ሚስት አለች? እስቲ ንገሩኝ። በዚህ ዘመን እንዲህ ያለች ሚስት ግን አለች? ካለች እስቲ እስቲ ካለች እውነት ብና አንድ ነገር አድርጋ ማራፍ ደሳይ። እስቲ ቀጣይ ቪዲዮ

ኧረ በስመአብ ታሟርታለች እንዴ ድሮም እንደማትወደኝ ነበር እንዴ እኔ ፍቅር ምን ማለትሽ ነው ለአንቺ ብዬ ለፍቅራችን ብዬ አይደል እንዴ ስንቱ ሰገራ ላይ ሳፈጥም ውሎ እንዴት እንደዚህ ትተኛለሽ አናደኸኝ ነዋ እሺ የምትወደኝ ከሆነ ነገ ጋብዘኝ ምን ችግር አለው ደግሞ ለሱ ነገ ደም ባንክ እንገናኝና ደም እየለገስን ምሪ እንዳጋብዝሻል አትቀልድ በእናትህ እኔ እሱን አላልኩም ባልያ የሆነ ክትፎ ጥብስ ብቻ ስጋ ነገር አዎ ምን ነው ምን ነው ነርስ የኔ ፍቅር ምን ነው ደሞዜ ለስጋት እንጂ ለስጋ እንደማይሆን እያወቅሽው ምን ነው ምን ነው ችግር አሁን ሁለተኛ እንዳደውለንሽቻ ይህ እንዳትዘጊው በእናትሽ በእናትሽ እስከ ዛሬ በወጋሁሽ መርፌ ይዤሻለሁ ነገርኩህ እኔ ሁለተኛ እንዳታመጣብኝ እኔ ለቤተሰቦቹ ነው የምነጋገር በወጋሁሽ መርፌ በእናትሽ የእኔ ቆንጆ የነገር ቅን ያለው ምንም አልልበትም እኔ ሊያነሳኩኝ ነው ከመንግስት ጋር ምንም አልልበትም የነገር ቅን ያለው ደሞዜ ምናምን ይላል እንደ አሳልፈው ቀጣይ ቪዲዮ ፈጠነ፣ እስኪ ሁለት የስም ገላጮችን ጥቀስ። ል ማን እኔ። በጣም በጫጫ ሳያስበው መልሱ መለሰ። የስም ገላጭ ሲባል ማ እኔ አለ ሳያስበው መልሱ መለሰ። አይፈጠነ እስቲ ቀጣይ ቪዲዮ አባቴ እንብላ እንብላ፣ አፈር ደቼ ብላና በቃኝ። በል የተባረከ ይሁን በል ትነሳና እግርን ነው የሚሰብረው

አነባግን በየሳምንት ነው፣ እንደ ሙዘፍ የሆነ ነገር ላይ ሴት ካለችበት ምንም ነገር ሳትፈልግ ራስህ እኮ ትገዛለህ። እኔ አሁን ኮስሞቲክ፣ ሴት ዲዩ፣ ሴት ካለች ሽቶ፣ የሚገርም ሽቶ፣ ውድ ሽቶ ገጭ ሊመጣ ይችላል። ይህ የወንዶች ባህሪ ነው። ነው ወይ? ጉድ! እስቲ ቀጣይ ቪዲዮ መንሱር ጀመር ዋይዘዌይ ለናሆን ፎንት ያረከው ነገር በጣም ያስደሰተን፣ እኛም ይህን መከተል ፈልገናልና የእኛ ቢሮ የስራ ባልደረባ ለሆነችው ለፋሲካ ቶላ ያዘጋጀነው ዝግጅት አለ። ይሄ ምንድን ነው? ብሩክ ሪል ስቴት ፔጅ ላይ ሎር 500 ሺህ ፎሎወር ሲገባ ለፋሲካ ቶላ 500 ሺህ ብር እንሰጣለን። እንደምታውቁት ኦልሬዲ ከዱባይ አንደኛ ፎሎወር ሆነናል። በካምፓኒዎች 200 ሺህ በላይ ፎሎወር በማግኘት በተለይ ከኢትዮጵያ ካምፓኒዎች የሚቀረን ሶስት መቶ ። በአጭሩ ምንድን ነው፣ በቃ ለፋሲካን ሁላችሁም ጋስ ፎሎ አርጓት ነው። አሚን ብሩክሊስቲትን ፎሎ ስታደረጉ ለፋሲካ አምስት መቶ ሺህ ብር ይሰጣታል ማለት ነው። ግን ያህል እንዲሆን አምስት መቶ ሺህ ፎሎወር መጓት አለባቸው ብሩክሊስቲቶች። ስለዚህ ጋስ እየላችሁ ሁላችሁን ፋሲካን ፎሎ አርጓት ማለት ነው። እስቲ ቀጣይ ቪዲዮ እንደ ዛሬ ተዋርጃ አላቅም። ድመቷነ ድምቷ እኮ ነች። ቻው፣ ወደ ቤት ተባራል። ቀይ አይ የዛሬው ቪዲዮአችን ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሳምንት ባይ።